የጦርነት አራራ ያለበት የለ። የጦርነትን ጎጅነት ሁሉም ያውቃል። ጦርነት እሳት ነው ይበላል። ጦርነት እሳት ነው ያነዳል። ጦርነት ባሩድ ነው ገላ ይነድላል። ጦርነት ጥይት ነው ነፍስ ይበላል። ህወሓትና የህወሓት ወዳጆች አለኝ የሚሉትን ቀጣይ መጫወቻ ካርታ በሙሉ እያወጡ ይጫወታል። ቀጣዩ ጦርነት ይቁም የሌለ ጦርነት ያልተጀመረ ጦርነት ነው ይቁም ብላችሁ የመጣችሁ የጦርነት ፕሮፖጋንዳ እና የጦርነት ስለልቦናን መንዛት ነው ጦርነት ውስጥ እንደተገባና ጦርነት ውስጥ እንዳለን የማሳመን ሳይኮሎጂካል ስራ እየሰሩ ነው ከመንግስት ውጭ ያላችሁ አቃላቶች ትጥቃችሁን አውርዱ ታጥቃችሁ ፖለቲካ ማስፈጸም አትችሉም በትጥቅ ፖለቲካ ማስፈጸም አትችሉም ነው ማለት ያለባችሁ እናንተ እንደምትሉት የጽድቅ ፖለቲካ እናንተ እንደምትሉት የሰላም ፖለቲካ እናንተ እንደምትደሰኩሩት ነፃ የሆነ ብሶ ፖለቲካ የምትጫወቱ ከሆነ የመጀመሪያው መንገድ እሱ ነው። ጫካ የታጠቀን ኃይል በተዘዋዋሪ ለነፃነቱ እየታገለ ነው፣ ሞት ስለተደቀነበት ነው፣ ሊሞት ስለሆነ ነው ምናምን ብለህ አብይ አህመድ አደጋ ካልተደቀነበት ኢትዮጵያ አደጋ ካልተደቀነባቸው ከማንም ጋር አይዋጉም። መቼስ ከራሳቸው ጋር አይዋጉ። ሰልፊ ሊዋጉ ነው። ሰልፊ አይዋጋ። አብይ አህመድ አሁን ይሄ ጦርነትን ለመከላከል ብለው የሚጠሩትን የማህበራዊ ሚዲያ ሰልፍ ባይዘው ለሌላ ጦርነት መውለጃ ነው የሚጠቀሙበት። እንደ ፖለቲከኛ ሞክረው አልቻሉ፣ ስልብ መሆናቸውን አውቀዋል። ሰንዝረው መንግስትን ማድማት፣ ወርውረው መንግስትን መፈንከት፣ ተኩሰው መንግስትነትን መግደል አልቻሉ። ቤታችን ውስጥ ላሉት እዚያም እዚህ ለምታዩ ትንንሽ ነገሮች የሰፈር ሚሊሻ በቂ የመሀል ከተማ መዳረሻና የዲፕሎማቶች መገኛ በሆነችው ሳር ቤት በማራኪ በማራኬ ኮሪደር ልማት ደምቆ በሚገኘው መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጠዋት ፀሐይ ጋር አጣጥሞ የያዘውን ብሎክ ከባለ አንድ መኝታ ከ75 ካሬ ጀምሮ እስከ ባለ 3 መኝታ 146 ካሬ የተለያዩ የካሬ አማራጮች አቅርበናል። ለ10 ቀን በሚቆየው ዲስካውንታችን 100% ለሚከፍሉ ደንበኞቻችን 40% ቅናሽ የምናደርግ መሆኑን በደስታ እያሳወቅን እንዲሁም በሌላ የክፍያ አማራጭ 10% ከፍለው ቀሪውን ያለምን ዋጋ ጭማሪ በ36 ወራት የግንባታውን ሂደት እያዩ የሚከፍሉበትን መንገድ የተመቻቸለት። በተጨማሪ የንግድ ሱቆችን በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት ጂ ፕላስ 5 ቅንጡ የገበያ ማዕከል ከ900 ሺህ ብር ቅድመ ክፍያ ጀምሮ የግሉ ያድርጉ። ጥራትና እምነት መገለጫችን የሆነው ቴመር ሪል ስቴት ከዚህ በፊት ገንብተን ያስረከብናቸው ደንበኞቻችን ምስክሮች ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ሰላም ጤና ይስጥልኝ ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ሆይ ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥቷል። ዛሬም በቆይታችን እጅግ በርከት ያሉ ሀገራዊና ቤት ጉዳዮችን የምንመለከት ይሆናል። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን ግን እርግጠኛ ሆኖ ጠቅላይ ሚኒስትር አብይ አሕመድ የተጠሩበትን ድግስ እንፈትሻለን። ከህወሓት በላይ ህወሓት የሆኑት እነ ልደቱ አያሌው የጎነጎኑትን እጅግ ጥልቅ ነው ብለው ያሰቡትን ግን ውስጡ ምን አለበት ብለን የምናስበውን ሴራ እንፈትሻለን፣ እንበረብራለን። የሻዕቢያ ተላላኪዎችና የግብፅ ሙዚቀኞች እንዲሁም ደግሞ ሕወሓትን ለማዳን ከየአቅጣጫው እየተጠራሩ ያሉ ጀሌዎች እጃቸው ላይ ያለውን ካርታቸውን በሙሉ እየመዘዙ ነው። ቀን ቆርጠዋል ኢትዮጵያ ላይ ለመጮ ለኢትዮጵያ ጠላቶች እክልና ጦርነት ለመደገስ ለኢትዮጵያ ጠላቶች መጻኢ ተስፋ ለኢትዮጵያ ዘመን ተሻጋሪ ጠላቶች ቀጣይ ፖለቲካዊ ስራ የማመቻቸትን ስራ ኢትዮጵያውያን ባንዶች እየሰሩላቸው ነው። በነገራችን ላይ ከዚህ ቀደም እንዳልኳቸው ኢሳያስ አፈወርቂ ጎበዙ ግብዝናው ገረድ መመልመል ነው። አሁን በሌሎች እያስታከከ ጩኸታቸውን እያበረከቱ ነው። ቀን ቆርጠዋል ኢትዮጵያ ላይ ለመጮህ ግንቦት ሰላሳ በማህበራዊ ሚዲያ ሰልፍ ጠርተዋል። እኔ ጦርነት የሚደግፍ አካል ከየትኛውም ማለት ጦርነት የሚመቸው አካል የለም። እኛ ሁን የጦርነት አራራ ስላለብኝ አይደለም እንትን ብለው የጦርነት አራራ ያለበት የለም። የጦርነትን ጎጅነት ሁሉም ያውቃል። ጦርነት እሳት ነው፣ ይበላል። ጦርነት እሳት ነው፣ ያነዳል። ጦርነት ባሩድ ነው ገላ ይነድላል። ጦርነት ጥይት ነው ነፍስ ይበላል። ጦርነት የሰው ልጆች ሕይወት የሚከፈልበት አማራጭ ሲታጣ የሚገባበት ጉዳይ ነው። አሁን እነ ልደቱ አያሌው አብይንም ጠርተንበታል የሚሉት ድግስ ግን የተቀናጀ ጥቃት ነው። ከሰሞኑ ስንላችሁ እንደነበረው በዮሐንስ ኮርነር ሳነሳ እንደነበረው ህውሀት እና የህውሀት ወዳጆች አለኝ የሚሉትን ቀጣይ መጫወቻ ካርታ በሙሉ እያወጡ ይጫወታሉ የኢትዮጵያ መንግስትን ውጥረት ውስጥ ለሚከት አዳዲስ እውነቶችን ለመፍጠር ይሞክራሉ የመምህራን አመፅ ብለው ለመጮህ አስበው ነበር ከዚህኛው እንትን በፊት ነገር ግን ባሰቡት ልክ ሊሆንላቸው አልቻለም አሁን ጦርነት ይቁም የሚል ሰልፍ ነው ሊያረጉ ያሰቡት። ቀጣዩ ጦርነት ይቁም። የሌለ ጦርነት ያልተጀመረ ጦርነት ነው ይቁም ብላችሁ ምት የመጣችሁት እንዴት አይነት ነገር ነው? የሌለ ጦርነት እኮ ነው። አልተጀመረም እኮ ጦርነቱ። አሁን ልደቱ እያሉ ያሉት የሌለ ጦርነት ይቁም ነው። ይሄ ማለት በነገራችን ላይ በጣም በተዘዋዋሪ መንገድ የጦርነት ፕሮፖጋንዳና የጦርነት ስነልቦናን መንዛት ነው። ጦርነት ውስጥ እንደተገባና ጦርነት ውስጥ እንዳለን የማሳመን ሳይኮሎጂካል ስራ እየሰሩ ነው። በተለይ ለትግራይ ህዝብ ጦርነት ተጀምሯል፣ ጦርነት ውስጥነ ጦርነት ውስጥነ ያለነው፣ እልቂት እየመጣ ነው፣ ተደግሶልሃል። የከበባ ስሜት ለመፍጠር ታስቦ የሚደረግ ነው የታሰበበት ፖለቲካል ስራ ለቀጣይ ላቀዱትና ላሰቡት የከተማ አመጽም እንደ ማሟሟቂያ ነው። እዚህ ድግስ ላይ ጠቅላይ ሚኒስትር አብይ አህመድም ተጠርተዋል አሉ። በእነ ልደቱ አያሌው ድግስ ላይ ይገኛሉ አይገኙም፣ እኔ ምን አውቃለሁ? ጊዜ ነው የሚገልጠው። ግን ጠቅላይ ሚኒስትሩንም ጠርተናቸዋል ብለዋል። እኔ አንድ የምጠይቃቸው ነገር ግን ጦርነትን የሚጠላ ጦርነትን የሚጠየፍ አንድ ፖለቲከኛ መጀመሪያ የሚያደርገው አንድ ነገር፣ መሳሪያ የያዛችሁ አካላቶች ከመንግስት ውጭ ያላችሁ የታጠቁ አካላቶች መሳሪያችሁን ጣሉ ብሎ ነው የሚጀምረው። እንግዲህ የአንድን ሀገር መከላከያ ሰራዊት ትጥቅ ፍታ አትለው። ትጥቅን ጣል፣ መሳሪያን ጣል፣ መሳሪያን ፍታ ልትል አትችልም። የአንዲት ሀገር መከላከያ ሰራዊት ነው መንግስትም መንግስት ነው መሳሪያን ጣል ትጥቅን ፍታ ጦርነት አቁም ለመነጋገር ዝግጁ ሁን ማለት ያለብ ማንን ነው ጫካ የተቀመጠን አማጺ ነው የመጀመሪያው በቃ በጣም ትንሹ እንድናምናችሁ ሊያደርገን አብረናችሁ እንድንጮ ሊያደርገን የሚችል አንድ ጉዳይ ነው ትጥቅ ፍቱ ከመንግስት ውጭ ያላችሁ አቃላቶች ትጥቃችሁን አውርዱ ታጥቃችሁ ፖለቲካ ማስፈጸም አትችሉም። በትጥቅ ፖለቲካ ማስፈጸም አትችሉም ነው ማለት ያለባችሁ። ግን ጫካ የታጠቀን ኃይል በተዘዋዋሪ ለነጻነቱ እየታገለ ነው፣ ሞት ለተደቀነበት ነው፣ ሊሞት ስለሆነ ነው ምናምን ብለህ ከዛ ደግሞ ጦርነት፣ በጣም ብዙ ጊዜ ሰሞኑም ሳነሳ እንደነበረው መንግስት ስላልፈለገ አያልዋጋም አልፈልግም ስላለ አይቀርለትም አይቀርለት አሁን እነልደቱ አያሌው የያዙት ሴራ መንግስት እጁን እንደዚህ አጣጥፎ ቁጭ በል እና ኢትዮጵያን ቲፒኤልኤፍ እና ሻዕቢያ በፈለጉ ጊዜ የመጡ በጥፊ ይበሏት፣ ኢትዮጵያን ጥርሷን ያውልቋት፣ ኢትዮጵያን ዓይኗን ያጥፉላት፣ ኢትዮጵያ አፍንጫዋን ይስበሯት፣ ነው ጨዋታቸው። ኢትዮጵያ ግን ዝም ትበል፣ ዝም ትበል። አሁን በእነሱ አሰባብ በእነሱ አረዳድ ጦርነቱ ሰልፊ ነው ማለት እኮ አብይ አሕመድ አደጋ ካልተደቀነበት ኢትዮጵያ አደጋ ካልተደቀነባቸው ከማንም ጋር አይዋጉም መቼስ ከራሳቸው ጋር አይዋጉ ሰልፊ ሊዋጉ ነው ሰልፊ አይዋጋ ብያመት ሌላ ኤክስተርናል ፎርስ አለ ማለት ነው ያንን ኃይል አያወግዙም ያንን ኃይል አይናገሩም ይሄ በእናታችሁ የእናንተ አይነት አራዳ እኛ ሰፈር እብድ ነው ይቀልዳል እንዴ ይቀልዳሉ እንዴ ጦርነት እንጠየፋለን፣ የሰላም ፖለቲካ እናራምዳለን በሚል ካባ ውስጥ የለየለት ጦርነት የሚደግሱ የለየለት እልቂት ጠጅ ጥለው የሚጠሩ አሁን ይሄ ጦርነትን ለመከላከል ብለው የሚጠሩትን የማህበራዊ ሚዲያ ሰልፍ ባይዘዌ ለሌላ ጦርነት መውለጃ ነው የሚጠቀሙበት። ለማያቅሽ ሳጠኝ ብሏል ያ የፓርላማ አባል ለሰላም የሚደረግ ትግል የሚጀምረው ከአገሪቱ መከላከያ ሰራዊት ውጭ ያላችሁ ታጣቂ ኃይሎች ትጥቃችሁን አውርዱ፣ ትጥቅ ፍቱ። እንግዲህ ለሰላም የሚደረገው ጥረት እኮ ሄዶ ሄዶ ሄዶ መንግስት ህገ መንግስት ማሻሻል የሚል አጀንዳን ጭምር ለሀገራዊ ምክክር ኮሚሽን አቀረበ። በዚህ መጠን ሰፊ ሆነ የሰላም ምዳር ለመፍጠር የተሰራ ባለበት ሁኔታ ተላላኪ ሆናችሁ፣ ማለት እኔ ሰው ለምሳሌ አሁን የሆነ ታጣቂ ኃይል ከዚህ የፊትም የምናውቃቸው ከሀገር ውጭ የነበሩ ታጣቂ ኃይሎች ከኢትዮጵያ ጠላቶች ጋር ወይ ደግሞ ከመንግስት ከጊዜው ካሉ አስተዳደር ጋር ጠላት መንግስታት ጋር አብረ ይሰራሉ። የእናንተን ላይ የትሚያደርገው ከግብፅ ጋር ነው የምትሰሩት፣ ምናምን እና ግብፅ አብይር ምናምን አይደለም። ኢትዮጵያና ኢትዮጵያ ጥቅምን ነው የምትጸየፈው። በቃ የማይለወጥ አቋም ነው። ላይፍ ታይም የኢትዮጵያ ጠላት ነች። ከነኚህ ኃይሎች ጋር ተሰልፋችሁ እናንተ ዝም ብላችሁ እዩ። አሁን እነኚህ ሰዎች እኮ ጨዋታ አስቁ ነው። መንግስት ዝም ብሎ ይይ፣ ጤናማ አይደለም ይሄ መንግስት ዝም ብሎ ይይ። የአስመራ ቤተ መንግስት ግን እንደፈለገ ይሁን፣ እግዚአብሔር ያሳያውን እነኚህ ሰዎች ግንቦት 30 እንደው ማንን ይዘው እንዳይመጡ አይቺ 15 ሰዎች ተብለዋል። እዛ ውስጥ ጀዋር መሀመድና ታይ ሄደ እንዳመጠራታቸው ልደቱ አያሌው ነግሮናል። አይ ልደቱ ዋንስ ወያኔ ግን ሆኖ ወይስ ወያኔ ታውቃል። የወያኔ ጄኔቲክ ከልብ አይጠፋም። በቃ ወያኔነት በጣም ከባድ ነው። የመሀል ከተማ መዳረሻና የዲፕሎማቶች መገኛ በሆነችው ሳር ቤት በማራኪ ኮሪደር ልማት ደምቆ በሚገኘው መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጠዋት ፀሐይ ጋር አጣጥሞ የያዘውን ብሎክ ከባለ አንድ መኝታ ከ75 ካሬ ጀምሮ እስከ ባለ 3 መኝታ 146 ካሬ የተለያዩ የካሬ አማራጮች አቅርበናል። ለ10 ቀን በሚቆየው ዲስካውንታችን 100% ለሚከፍሉ ደንበኞቻችን 40% ቅናሽ የምናደርግ መሆኑን በደስታ እያሳወቅን እንዲሁም በሌላ የክፍያ አማራጭ 10% ከፍለው ቀሪውን ያለምን የኢኮኖሚ ዋጋ ጭማሪ በ36 ወራት የግንባታውን ሂደት እያዩ የሚከፍሉበትን መንገድ የተመቻቸለት። በተጨማሪ የንግድ ሱቆችን በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት ጂ ፕላስ 5 ቅንጡ የገበያ ማዕከል ከ900 ሺህ ብር ቅድመ ክፍያ ጀምሮ የግሉ ያድርጉ። ጥራትና እምነት መገለጫችን የሆነው ቴመር ሪል ስቴት ከዚህ በፊት ገንብተን ያስረክብናቸው ደንበኞቻችን ምስክሮች ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። አሁን ያንዣበበችው ውጭ የሰላም ምናምን ምናም ይሏቸው ወይ አሁን ያንዣበበችው የሰላም ምናምን የሚሏት ካርታ በቃ ተከባድ ልቂት ለመፍጠር ነው። ምናልባት ከአስመራ ቤተመንግስት ቤተ መንግስት ከመጡ አቅጣጫዎች አንዱ ሊሆንም ሊችል ይሆናል። ልደቱ አያሌው ሻዕቢያን ስለሚጠላ አይ እዚህ ውስጥ ሻዕቢያ የለም የምትሉ ሰዎች ግን ልደቱ አያሌው በጣም የሚያፈቅራት ሕዋት አሁን ሻዕቢያ ጋር ናት። ስለዚህ ዩ ኖ አሰላለፉ አስተላለፉ በደንብ ነው የሚታየው። አስተላለፉ በደንብ ነው የሚነበበው። ጦርነቱ ጦርነት ይቁም። ያልተጀመረ ጦርነት መች ልትጀምሩት አስባችሁ ነው? እናንተው ንገሩን እስኪ። እኛ የተጀመረ ጦርነት እንዳለ አናውቅም። ኢትዮጵያ ላይ ያንዣበበ አደጋ መኖሩ ነው የምናውቀው። ግን መች ልትጀምሩ አስባችሁ ንገሩና፣ እንግዲህ ያልተጀመረ ጦርነት ይቁማል። ሳይጣድ ሞቀ፣ ሳይሞቅ ፈላ ይሄ እኮ ምንም እኮ የሌለ ነገር እኮ ነው ይሄ በነገራችን ላይ አሁን ከበባ ውስጥ እንደሆነ የትግራይ ህዝብ ለማሳመን ያው ከአስመራ የመጡ አስመራ ድረስ ብለው የመጡ ህወሓታዊ በሽተኞችም ይህንን ነው እያደረጉ ያሉት የእነ ታደሰ ወረደን ጊዜያዊ አስተዳደር ምክክር ላይ መገኘት ትግራይ የተከባ ትግራይ እንደዚህ ሆና ይለዋል እነሱ እኮ በኮንትሮባንድ እንደሚያሳልጡትን አስመራ ቢቸበችቡትን ሸቀጥ እኮ ነው እንደዚህ የሚሉ ወይ ዘንድሮ ወይ ዘንድሮ ደግም የምላችሁ አንተ ነገር ግን የእናንተ አይነት አራዳ እኛ ሰፈር እብድ ነው። አይሆንም እኮ እንደዚህ። ይሄ በጣም የተቀናጀ ጥቃት ነው። በጣም ማሰብና ቀድማችሁ ካልኩሌሽን ሰርታችሁ መጠበቅ ያለባችሁ በቀጣይ ስድስት ወር፣ አራት ወር፣ አምስት ወር ውስጥ እስከ ቀጣዩ ምርጫ ድረስ እንዲህ ያለ መሰል ድራማዊ ትዕይንት እየደጋገሙ ነው የመጡት የተለያየ በቃ ይሆንልናል ያሉትን ማለት የሌለ ጥያቄ ለመፍጠሩላ ጥረት ያደርጋሉ። ህዝባዊ አመጽ ለመቀስቀስ እንደ ፖለቲከኛ ሞክረው አልቻሉም። ስልብ መሆናቸውን አውቀዋል። ሰንዝረው መንግስትን ማድማት፣ ወርውረው መንግስትን መፈንከት፣ ተኩሰው መንግስትነትን መግደል አልቻሉ እንደ ፖለቲከኛ። ስለዚህ ያልሞከርነው ማስ ዲስትራክሽን መፍጠር ነው፣ እሱን እንሞክር እሱን ለመጀመር የሚጠቅመንን እያንዳንዷን ቤንዚል እናርከፍክፍ። የፈጀውን ፍጅ ነዳል ነው፣ አንተ ትነዳለ ቀድመህ። እዚህም ቤት እኮ እሳት አለ፣ እዚህም ቤት የሚነድ የሚንቀለቀል እሳት አለ። የመከላከያ ሚኒስትሯ ያሉትን ሰምታችኋላል። ኢትዮጵያ ተቆጥታለች። ኢትዮጵያ በደንብ ነው የተቆጣችሁ። ለእናንተ እንትን አይደለም ለእናንተ እንትን ብቻ አይደለም። እንትን የምንለው በዚህኛውም በዛኛውም ነገር ውስጥ ነገሮችን በደንብ አድርጎ ማየት ያስፈልጋል። ለእናንተ ብቻ አይደለም አታስቡ። ይህ ለሀገር ውስጡ ወረንጦ ብቻ እንዳይመስላችሁ። ብለዋል። ልክ እንደዚህ ከሁሉም የሚገርመው ግን በራሱ አገር ነው ብለህ ራሱ ለመጥራት የሚያስቸግር የራሱ አገር ህዝብ በፍርሃት ተሸብቦ የሚኖርበት በተቻለ አጋጣሚ አገር ለቆ የሚወጣባቸው ሀገራት ግን በዚህ ልክ ስለ ኢትዮጵያ ለመናገር እንትን ማድረጋቸው ያው የተለመደ የእነሱ ባህሪ እንደሆነ እናውቃለን። እና እኔ እንትን እየተደረገ ያለው ነገር በአሁኑ ሰዓት እየተገነባ ያለው ሰራዊት እነሱ እንደሚያስቡት እዚህ ሰፈር ላይ እነሱ የሰጡን የቤት ስራ የሚመስሉ የእነሱን ምክር እየሰሙ ብድግ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም። ሰራዊት ይሄ ሰራዊት በተሳሳተ ስሌትም ቢሆን በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈር ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማኝ ሁኔታ እየተገነባ ያለ ሰራዊት እንጂ ቤታችን ውስጥ ላሉት እዛም እዚህ ለሚታዩ ትንንሽ ነገሮች የሰፈር ሚሊሻ በቂ እያሰለጠን ነው ነው እያዘጋጀ ነው ነው ራሱን በራሱ መከላከል የሚችል ህዝብም አለን። እንዳያችኋቸው፣ ነው እንግዲህ እንግዲህ እነኚህ ሰዎች አሁን ይቁም ካሉ አሁን ለምሳሌ የሁለት ሀገራት ጦርነት አሁን ለምሳሌ የተጀመረው የሆነ የሆነ ሀገር ጦርነት ከሆነ ሁለታችሁም ቁሙ ሁለታችሁም እንትን በሉ ምናምን በአንድ ሀገር የሏሉ አይነት መንገድ ላይ አረ ሻዕቢያ የሚስቅባችኋል። ናንሰዎች ምን አይነት ጄኔቲክስ ነው ያላቸው ነው የሚለዋል። ምን አይነት ልዩነት ነው ያላቸው አብይንም ስለሚያውቀው አረ ልዩነታቸው ግን ሲገርም፣ ያ ከበሻሻ የመጣው ሰውዬ እኮ የሚያወራው ነገር ሁሉ ኢትዮጵያዊ ነው። አሰብን ነው የምንካፈለው ምናምን ነው የሚለኝ። እነኞቹ ደግሞ ለወንበራቸው ብለው ምንም የሚሰጡ ለመለስ ይይሳሉ እንደ ለመለስ ይቃወሙ እንዳልነበረ ምናምን ነው የሚላችሁ። ይሳለቅባችኋል፣ ትናቃላችሁ። እና ይሄን ኢ ቀጥተኛ በሆነ መንገድ ህዝቡን ጦርነት ለማለማመድ የምታደርጉትን ጥረት ከባነን እንኳ አንገደድም፣ በጨረታው አንገደድም። ሙሉ ለሙሉ ሙሉ ለሙሉ ጨረታውን የመካፈል ግዴታ የለብንም። ሙሉ በሙሉ ቁጭ ብላችሁ ስሙ ምናምን አትሉንም። እና እነኚህ ሰዎች አሁን ይህንን ነው እያደረጉ ያሉት እስቲ እናያለን አብሳ አባረጉ በእኛ ላይ ሊነዱ እስቲ እናያለን ታስቴድ የመንገዱ ብለን አሁንም መጠበቅ ነው ግንቦት ሰላሳ ስለዚህ ይሄ በደንብ ሊታይ በደንብ ሊመረመር የሚገባ ጉዳይ ነው የትግራይ ፖለቲካ መዳረሻ የት ድረስ ሊሆን ይችላል አሁኑ ኢትዮጵያ ውስጥ እኮ መሳሪያ ማንጠልጠል አይደለም፣ መሳሪያ መንካት የሌለበት ኃይል ታጥቋል። ከዛ እነልደቱ አያሌው ይሄን ታጣቂ ቡድን ትጥቅ ፍታ አይሉትም። ይሄን ታጣቂ ቡድን አንተ እኮ መሳሪያ መንካት የለብህም። በሀገሪቱ ሕገ መንግስት መሰረት መሳሪያ መያዝ ያለበት የሀገሪቱ መከላከያ ሰራዊት ብቻ ነው። ተቃራኒ ኃይል መሳሪያ ካልታጠቀ መከላከያ ሰራዊቱ መቼ ሰልፊ አይተኩስም። የጥይት ድምፅ ከጠላህ የጥይት ድምፅ የማሰማት መብት የሌለውን መታጠቅ የሌለበትን አካል ማስቆም ነው የመጀመሪያው መንገድ። እናንተ እንደምትሉት የጽድቅ ፖለቲካ፣ እናንተ እንደምትሉት የሰላም ፖለቲካ፣ እናንተ እንደምትደሰኩሩት ነፃ የሆነ በቃ ብፁዕ ፖለቲካ የምትጫወቱ ከሆነ የመጀመሪያው መንገድ እሱ ነው። አትሉም? እናንተ እንደዛ አትሞቱም እንዴ? እሱ አለማ ፖለቲካ ይቅዳችሁ እሱ ለማ ፖለቲካዊ ይግባችሁ እሱ ለማ ፖለቲካዊ ያሳባችሁ የእናንተ ፖለቲካዊ ሐሳብ በሰላም ስም በተጀቦነ በጻድቅ ስም በተከለለ በመረጋጋት ስም በተደበቀ እልቂት ያረገዘ ስለሆነ ማለት የተደበቃችሁት እዛ ውስጥ ነው ያላችሁ እዛ ውስጥ ነው ፈልገን የምናገኛችሁም እዛ ውስጥ ነው ከዛ ውጭ የትም የላችሁ ስለዚህ አሁን ማየት ያስፈልጋል። ይዘዊ አሁን እችንትን የትግራይ አሁን እነለቱ ያለው ትንሽ እያበሳጫቸው ያለው ነገር ምንድን ነው? ከዚህ በፊት ለልቂት ይጠቀሙበት የነበረውን የትግራይ ህዝብ ስነ ልቦናው እንደ ከዚህ በፊቱ አይደለም። ህወሓት በሰራው ግምገማ መሰረት የትግራይ ህዝብ ስነ ልቦና እንደ ከዚህ ቅድሙ አይደለም። ማለት አማራጮችን መፈለግ ጀምሯል። የሚሰማው ሌላ አካል አዲስ አበባ አለ። በአንድም በሌላ የሚያደምጠው የሚያውቀው አብሮት ጫካ የወረደ አብሮት የተዋጋ አብሮት የነበረ አብሮት አንተ ላይ የመጣው አደጋ ስለሚያሳስበኝ አብሬን ጫካ ወርጃለሁ ሲለው የነበረ ከፊል አመራሩ የት ነው ያለው? አዲስ አበባ። የዚህ አመራር አዲስ አበባ መሆን አዲስ አበባ መሆን ብቻ አይደለም፣ ህወሀት ወደማየው መንገድ እየሄደች ነው፣ እልቂት የተደገሰል ነው፣ ልትጠፋ ነው፣ ልትሞት ነው እያለ እየነገረው ነው። ከዛት ራሷን ህዋትን የጠሉ ከህዋት ውስጥ የወጡ ወታደራዊ ታጣቂዎች በረሃ ገብተዋል። ማንን ለመጣል? ህዋትን ለመጣል። ስለዚህ ይህንን የተበታተነ የትግራይ ህዝብ አሁናዊ የፖለቲካ አሳቤ እንደ ከዚህ ቀደሙ ተከርቸም አስገብቶ ለመጫወት ምን ማድረግ አለባቸው ማለት ነው? የከበባ ስሜትን መፍጠር አለባቸው። ልክ ቲፔልፍ እንዳረገችው ማለት ነው። አንድ ቁማር ሁለት የሚበላ ፋራኮ የለም። አንዴ በላችሁ፣ በዛ ቁማር በቃ ይበቃል። አንዴ በዛ ቁማር ተጠቅመህ ህዝብን ለልቂት ዳርክ። አንዴ በዛ ቁማር ተጫውተህ ህዝብን ለሞት አጋስቅ። አንዴ በዛ ቁማር አስልተህ ህዝቡን ከባድ የሆነ መከራ ውስጥ ጨመርከው። አሁን ምን ይፈጠር ነው የምትለው? በቃ ከባን እኮ አይገደድም ይሄ ህዝብ እንዴ። በቃ ባንኗል፣ ነቅቷል። ከነካ አይገደድም፣ አይገደድም ግን ይሄ የእናንተ ጩኸት የሚያስቀራቸው ነገሮች ያሉ አይመስለኝም። እኔ ያውቃሉ፣ ባይዘወይ ምን እየታሰበ እንደሆነ፣ የኢትዮጵያ መንግስት ቢፈልግም ባይፈልግም ከተቃራኒ አቅጣጫዎች እየመጡ ያለውን ነገር ያውቃሉ። በእነሱ ቤት አሁን ይሄን አስልተው መሆኑ ነው እንግዲህ። በጣም አክብደውት አስልተውት፣ ከፍ ዝቅ አድርገው አስበው የጨረሱት እዚህ ጋር ነው። እናንተ አስባችሁ ከምትጨርሱበት ማሰብ የሚጀምሩ ሰዎች እንዳሉ አትርሱ ባይዘወይ ሀገርነትን፣ መንግስትነት ይሄን ያለመት ፖለቲካ ውስጥ የኖሩ ሰዎች ሀገርነትና መንግስትነትን ለገዛ ፖለቲካዊ ጥቅማቸው ሲባል ትርጓማቸውን አምታተው ይዘው ሲመጡ ማየት የሚገርም ነገር ነው። ምንድነው ሀገርነት? ምንድነው መንግስትነት? ምንድነው ስቴት? ምንድነው ልትነግሩ ነው ይፈልጋሉ። ሲጀመር የህይወት ዘመን ኪሳራ ለተከናነበ፣ በህይወት ዘመኑ በሙሉ አመኔታ ላጣ ይህን ያለመት ፖለቲካ ውስጥ ከርሞ ይሄ ነው የሚባል ፖለቲካን ሀሳቡን የገዛና አምኖ የሚከተሉ አካል ያጣ ዜጋ ያን ያህል ጉዳያችን ሊሆን አይችልም። ነገር ግን እንደው ስለሚገርሙ ነው፣ እንደው ስለሚገርሙ ነው። ያልመዘዙት ካርታ የለም። ሞከሩ የጫካውን አልተሳካም። አሁን ኢትዮጵያ ላይ ጥቃት ሲፈጸም ከዛ በከተማ መፅ ደግሞ መሀል ላይ እንትን ብለው ሳንድዊች ለማድረግ ነው ማለት የሌላ ሀገር መንግስት ላይ ካልኩሌት የሚያደርጉ ነው የሚመስሉት። የካልኩሌሽናቸውን ወረስት ጥግስ ታሰሉት ማለት ነው። ሰው የገዛ ባንዲራው ላይ የገዛ ሀገሩ ላይ የገዛ ምድሩ ላይ አይመስልም ስሌቱ። አንድ ሰው ሀገሩ ላይ ያሰላው ስሌት ሳይሆን፣ አንድ ሰው ሌላ ጠላት ሀገር ላይ የቀመረው ስሌት የቀመረው ቀመር ለሌላ ጠላት ሀገር የተሰራ ካልኩሌሽን ነው የሚመስለው። ግን ይሄ በጣም ወረስት ማለት በጣም ወረስት ፖለቲካ ማለት ብዙ እንትን የሚል ግን እንግዲህ ማየት ነው ማየት ነው ማየት ነው። ለማንኛውም እናንተ የምትከተሉት የፖለቲካ አካሄድ እናንተ አሁን ነው ማሰማት የፈለጋችሁት ድምፅ ቲፒኤልኤፍን ከማውገዝ ይጀምራል። የመከላከያ ሰራዊት ውጭ ያላችሁ ታጣቂዎችን ትጥቃችሁን አውርዱ። እሱ የእጅ ህብረት አንገቱን የደፋው እሳት ነው የሚተፋው እናንተ ደግሞ ይሄንን እሳት እያስተፋችሁት ያላችሁት ወደ ገዛ ሀገራችሁ ነው። ይሄንን ማድረጋችሁ ጤናማ አይደለም። ምታነጋሪት ክተት ሰራዊት ብላችሁ ሀገራችሁ ላይ መሳሪያ መምዘዝ ልክ አይሆንም ማለት የግድ ይላል። የመጀመሪያው እሱን ሲመጀመሪያ እናንተ ቲፔሌፍን አሁን ኢትዮጵያ ላይ የደቀንሽውን አደጋ ቁሚ በሏት አብረን እንሰልፍላችኋለን፣ ግድ የለም ቲፒኤልኤፍን ከኢትዮጵያ ታሪካዊ ጠላቶች ጋር ተሰልፈሽ ጥለሽ ሄድሽ ወንበር ላይ ለመቀመጥ የምታደርጊውን ጥረት አቁሚ በሏት። የዛኔ እኛ ምን ትንልላችኋለን አቁሙ ጫካ ያላቸው ያሉት ከጫካ ውጡ። የእናንተ አካሄድ የሀገርን ኢኮኖሚ የሚያደቅ የሀገርን አቅም የሚበላ የሀገርን አቋቋም የሚያንሻፍፍ የሀገርን መንገድ ቁልቁለቱን ዳገት ዳገቱን አሜኬላ በአሜኬላ ሾ በሾ የሚያደርግ ነው ብሎ ብላችሁ ንገሯችሁ እቺ የተቀናጀች ጥቃት የታሰበባት ጥቃት የታሰበባት አዲት የትግል ስልት ናት ምንም የሰላም ምናምን አላል ከባድ ተቃውሞ ለመቀስቀስ የተሰላች ናት እሲና የዋለን ሲያስቴድ መንገዱ ለሰላም ማኮ ሀገራዊ ምክክሩ እየተወያየ ነው ከምታጣጥል የያዝከውን ይዛት አለቅስም እንዴ መጣ መንግስት ውስጥ ከመሻሻል ድረስ የሚል ሐሳብ የሚነሳበት በዛ ውስጥ ነውእና ህዝቡ ያውቃቸዋል፣ ህዝቡ ይረዳቸዋል። እና አንድ ማስታወስ ያለባችው ነገር መንግስት መንግስት ነው፣ ኢትዮጵያም ኢትዮጵያ ናት። ሉዓላዊነትም ሉዓላዊነትም ጥያቄው ውስጥ አይገባም። ምን አንዳንድ ጊዜ ሳይ እነኚ ሰዎች ምን ሆነዋል? ምን ሆነዋል? እና ይሄ ዐብይ የተጠራበት ድግስ የሴራ ቡፌ ያለበት ነው። የሴራ ቡፌ የተንኮል ቁርጥ የሸር ምናምን ያለበት የጎደለ የለም። ሁሉ ሙሉ፣ ሁሉ ዝግጁ፣ ሁሉ ማድቀቅ፣ ሁሉ መግደል፣ ሁሉ ማጥፋት፣ ሁሉ ማንኮታኮት፣ ሁሉ ገደለ መክጠት የሚችለው ነገር በሙሉ አለበት። እዚህ ድግስ ላይ ሄዶ መቃመስ ነው፣ ሄዶ መብላት ሄዶ መጠጣት። መቼስ ማልጎደኒ መቼስ ማልጎደኒ ነው የሚባለው። ሌላ ምንም የሚባል ነገር የለም፣ ሌላ ምንም የምንለው ነገር የለም። እናች እጅግ ከበድ ያለች ሴራ ናት፣ እጅግ ከበድ ያለች ሴራ ናት። ያው ኢትዮጵያ በመከላከያ ሚኒስትሯ በኩል ደግሞ ተቆጥታለች እንዳልኳችሁ ነው። ኢትዮጵያ ተቆጥታለች። ኢትዮጵያ በጣም ተቆጥታለች። እስቲ የኢትዮጵያን ቁጣ የኢትዮጵያን መረር ያለ አካሄድ የኢትዮጵያን ደፈር ያለ መንገድ የኢትዮጵያን በጣም የጠነከረ ጉዳይም በደንብ አድርጎ ማየት በደንብ አርጎ መበርበር በደንብ አርጎ መመልከት አስፈላጊ ይመስለኛል እሱ ወሳኝነት ይኖረዋል ነው የምለው እንግዲህ እንመለከታቸዋለን። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ዮሐንስ ኮነር፣ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ እላለሁ የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ውድ ሜዳችን ታዳሚዎች ቸርቆዩን የነገሰ ይበላል።